ተመልሰን መተናል። ክቡራትና ክቡራን አድማጮቻችን ፕሮግራማችን እንደቀጠለ ይገኛል። የመጀመሪያ ርዕሰ ጉዳያችን ማንቸስተር ዩናይትድ ኮቢ ማይኖ ነው። እንደዚሁም ስለ አዳዲሶቹ የማንቸስተር ዩናይትድ ፈራሚዎችና የቦርዱ አዲስ ሀሳብ ወይም ቦርዱ ለሩበን አሞሪም ድጋፍ ስለማድረጉ የምናነሳቸው ጉዳይ ይሆናሉ። ቅድሚያ ኮቢ ማይኖ እናንሳው። በተወሰነ መንገድ የተጫዋች በክረምቱ የዝውውር መስኮት የመጨረሻ ቀናቶች ላይ ክለቡን ለመልቀቅ ጥያቄ አቅርቦ ነበረ። ከአንዴም ሁለቴ ጥያቄ አቅርቧል ኮቢ ማይኖ ነው። ተጫዋቹ ግን አልተፈቀደለትም። አሁንም ለ2026ቱ የዓለም ዋንጫ ለመሳተፍ ሲል ማንችስተር ዩናይትዶችን የለጋጉ ጥያቄ ጠይቋል። በውሰት ለመሄድ ማለት ነው፣ ራሱን ለማሳየት ግን። አሁን ማንችስተር ዩናይትድ ጥያቄውን ውድቅ አድርጎታል። ኮቢ ማይኖ በዘንድሮ ውድድር ዓመት ተቀይሮ የገባባቸው ጨዋታዎች ላይ ነው በብዛት የተመለከት ነው። በፕሪምየር ሊጉ በሁሉም ጨዋታዎች ላይ በቋሚ 11 የጀመረባቸው ጨዋታዎች አልነበሩም። በዘንድሮ ውድድር ዓመት ኮቢ ማይኖ ነው የዘንድ የውድድር ዓመት ትንሽ ፈታኝ ይመስላል። ትንሽ ፈታኝ ይመስላል። ምክንያቱም በቂ ጊዜ እያገኘ አይደለም። ሁለት በዋነኝነት ከተጫዋቹ ብቃት ጋር የተያዘ አይመስለኝም። የተጫዋቾች ምርጫ ነው፣ የአሰልጣኙ የተጫዋቹ ምርጫ የፈጠረው ነገር እንጂ ወይም የታክቲክ ታክቲካል ሀሳቦች የፈጠሩ ችግር እንጂ ኮቢ ማይ ነው የአቋም መውረድ ችግር አይነት ሁኔታ ጋር የተያዘ አይመስለኝም። ምክንያቱም ተቀይሮ በገባባቸው ጨዋታዎች ኮቢ ማይኖ ጥሩ እንቅስቃሴ ያደርጋል፣ ግን ከሲስተሙ ጋር ያለመዋሃድና ለሲስተሙ የማይሆን ተጫዋች ነው ተብሎ ይታመናል። ኮቢ ማይኖ ይህንን ምክንያት ሲቀመጥ አንደኛው ኮቢ ማይኖ ስድስት ቁጥር ላይ መጫወት አይችልም። በተመሳሳይ ኮቢ ማይኖ አስር ቁጥር ላይ ማጫወት አይችልም። ማንችስተር ዩናይትድ ደግሞ መሀል ላይ የሚፈልገው ስድስት ቁጥርና አስር ቁጥር ነው ከተከላካይ አማካኝ ኳስ ተቀብሎ ወደ መስመሮች ኳስን ቶሎ ቶሎ እንደ ንፋስ ዊንድ የሚያደርግ ወደ ግራም ወደ ቀኝ የሚወስድ ተጫዋች ነው የሚፈልገው። እንዲሁም ማንችስተር ዩናይትድ እንደ ኮቢ አይነት ተጫዋቾችን ከሚያጫውት ካዝሜሮና ሌላ ስድስት ቁጥር እንደ ባሌባ አይነት ቦክስ ቱ ቦክስ መሄድ የሚችል ተጫዋች ቢያገኝ ይፈልጋል። ከብሩኖ ፈርናንዴዝ ይልቅ ብሩኖ ፈርናንዴዝ ያው በተቻለ አቅም ለቡድኑ ወሳኝ ከመሆኑ ጋር ተያይዞ በየትኛውም ታክቲክ ዝቅተኛ ነገር አያስመዘግብም። ግን አሁን በሩበን አሞሪም ታክቲክ ብሩኖ ፈርናንዴዝ በነገራችን ላይ እንደ ብሩኖ ፈርናንዴዝ አይነት ተጫዋች ቦታ የላቸው። በቃ ተጫዋቹ ምንም ነገር መላመድ ስለሚችል ይጫወታል እንጂ ቦታውን ቦታ ላይ አይደለም፣ ወይም እሱ በተፈጥሮ የሚፈልገው ቦታ ላይ አይደለም የሚጫወተው ብሩኖ ፈርናንዴዝ። ስድስት ቁጥር ተጫዋች ካለ እንደ አሰልጣኝ ሩበን አሞሪም አይነት አጫዋች ሲኖርህ ቦክስ ቱ ቦክስ አይነት ሚድፊልደር ነው የምፈልገው። ዳይቺ ካማዳ እና አዳም ዋርተን በኦሊቨር ግራስ ነርስ ዘመን ስር ይሄን ነው የሚፈልገው። ማንችስተር ዩናይትድ ተገዶ ነው ብሩኖ ፍርናንዴዝን እያጫወተ ያለው የተጫዋቹ ሀይ ፕሮፋይል መሆን ያመጣው ችግር ይመስለኛል። እና የኮቢ ማይ ነው በዚህ ቡድን ውስጥ ያለመሳተፍ ወይም በዚህ ቡድን ውስጥ ብዙ ጨዋታዎችን ያደረግ በቋሚነት ያለመጀመር ምክንያት ሲስተሙ ሌላ አይደለም። የተጫዋች እንደ ቼልሲ አይነት አራት ሶስት ሶስት የሚጫወት ቡድን ቢያገኝ እንደ ኤቨርተን አይነት ቡድን ቢያገኝ እንደ በርማውዝ አይነት ቡድን ቢያገኝ በደንብ መጫወት የሚችል በአራት ሶስት ሶስት ፍልስፍና በደንብ ውጤት ማምጣት የሚችል ቡድን ሊጠቀምበት የሚችሉ አይነት ተጫዋች ነው፣ ኮቢ ማይኑ ነው። ያንዱን በተለይ በግራው የአማካይ መስመር ላይ የስምንት ቁጥር ሚና ሰጥተህ ብታጫውተው ይበልጥ ወደፊትም እየተጠጋ በጣም ዲፌንሲቪሊ ኃላፊነት ሳሰጠው መጫወት የሚችል አይነት ተጫዋች ነው ኮቢ ማይኑ ነው። እና ይህ ተጫዋች ሲስተም የተፋው ተጫዋች ነው፣ ብቃት ሳይሆን ሲስተም ሩበን አሞሪም የመረጡ ሲስተም የተፋው ተጫዋች ነው። ግን ማንችስተር ዩናይትድ አማካኝ የለውም። ማንችስተር ዩናይትድ ደግሞ ይህንን ተጫዋች እንዳይለቅ የሚያደርገው ዋነኛ ምክንያት በጥር ዝውውር መስኮት አንደኛ ጥራት ያለው ተጫዋች አያገኙም። በእርግጥ እንደነ ኮነር ካላ ጋር አይነት ተጫዋቾችን አሁንም በጥር ለማምጣት እየሰራ ነው ያለው ምናልባት ጥሩ ተጫዋች የሚያገኝ ከሆነ ሊለቀው ይችላል። እሱም ለተጫዋቾች ለተጫዋቹ ምርገት ለራሱ ለክለው ስለማይጠቀምበት ከሱ የተሻለ ሊጠቀምበት የሚችል ተጫዋች ካለና ለሲስተሙ መሄድ ተጫዋች ካገኙ ሊለቁት ይችላል። አሁን ባለው ሂደት ግን እንደዚ አይነት ነገር ማግኘት ስለማንችል ይቆይልን ነው፣ ቆይ ነው በቃ። በሩን ዘግቶበታል፣ ቆልፎበታል። ከየትኛውም ክለብ ጋር ንግግር እንዲያደርግ ፍቃድ የላቸውም ኤጀንቱ ኮንትራት ስላለ እና ኮቢ ማይ ነው በዚህ ምክንያት ነው ለማንቸስተር ዩናይትድ ግልጋሎት እየሰጠ ያልሆነው። ከሲስተም ጋር ዳይሬክትሊ ከሲስተም ጋር በሚገናኝ መንገድ ነው አንዳንድ ተጫዋቾን በአቋም መቀነስ የምታስቀምጣቸው ተጫዋቾች አሉ። ግን ይሄ የሮበን አሞሪም ሲስተም ያመጣው ጣጣ ነው ይህን ችግር ውስጥ እየከተተ ያለው እና አሁን ደግሞ ማንቸስተር ዩናይትድ ልቀቀኝ ሲለው ደግሞ አለቅም። ለምን ተጫዋች የለኝም። ከነ ችግርህም ቢሆን ለሲስተም ማቶን ተጫዋች ቢሆን ቀይረንም እያስገባን ምንም ቢሆን ለቡናችን ጠቅማለህ የሚል አቋማቸውን ይዘዋል። ከዛ ባለፈ ባለፈው በነበረው ሂደት ሩበን አሞሪም ሲንገጫገጩ፣ በተለይ በግሪምስቢ ከተሸነፉ በኋላ በአርሰናል ከተሸነፉ በኋላ በብሬንፎርድ ሲሸነፉ ጫናዎች በሙሉ ወገባቸው ላይ ሲያርፍ፣ ማንችስተር ዩናይትድ ተጫዋቹን በጣም እንደሚፈልገው ኢንሲስት አድርጎታል። በዛን ወቅት በደንብ ምክንያቱም አሰልጣኝ ሊቀየር ይችላል፣ ሲስተም ሊቀየር ይችላል፣ ሰው መረጋጋት ያስፈልጋል የሚል ከኤጀንቱ ክለብ ዳይሬክትሊ እንትን ባይለውም ግን በኤጀንቱ በኩል ተነግሮታል በቃ ተረጋጋ ቀንህ ሊመጣ ይችላል የሚል አሁንም ግን ያ ሁኔታ የለም ሩበን አሞሪም እንዲው የሚበልጥ አሁን እየተደላደሉ ነው ያሉት ወንበራቸው ላይ ስለዚህ ለኮቢ ማይኖ ከባድ ጊዜ ነው ከፊቱ ያለው በጣም ከባድ ጊዜ ነው አለም ዋንጫ ላይ ሲሳተፍ ይችላል ላይጫወት ይችላል አለም ዋንጫ ላይ በተጨማሪ ደግሞ ኢቨን ለኬሪሩ ለእድገቱ አስቸጋሪ ሁኔታ ውስጥ ያለ ይመስለኛል በቂ ደቂቃ እየተጫወት አይደለም በሩበን አሞሪም አትፈርድባቸውም። ሲስተሙ እሱና ለምሳሌ ካዝሚሮ እና እሱን ቢያጫወቱ ነገሩ በጣም አስቸጋሪ ነው የሚሆንባቸው፣ ቡድኑ ይጋለጣል፣ ተጋላጭ ነው የሚሆነው ቡድኑ። ወይ እንደው እንደምንም ታግረው አራት ሶስት ሶስት ለመጫወት ከሞከሩ ሱ ያሳቸው ደግሞ በጳጳሱ ያወሳቸው ካቶሊክ ናቸው። የካቶሊኩ ጳጳስ እንኳን ቢመጣ ሀሳቤን አልቀይርም ያሉ ሰው ናቸው። እና ኮቢ ማይኖ ለኮቢ ማይኖ ጊዜያቶቹ በጣም አስቸጋሪ ይመስለኛል አሉት ኒያዞቪ ልክ ነው። ያው የአለም ዋንጫ ስላለ ሁሉም ተጫዋች በህይወት ዘመን የምትመኘው የአለም ዋንጫ ላይ መጫወት ነው። አሁን ሯጭ ስትሆን ኦሎምፒክ ላይ ሰክሰስ ብታደርግ፣ እግር ኳስ ተጫዋች ስትሆን ደግሞ ቻምፒዮንስ ሊግ እና የአለም ዋንጫን፣ ደግሞ ከሀገር ጋር የምታጣጥመው ድል፣ የሀገርን የብሔራዊ ቡድን መዝሙር መዘመር የሚሰጥህ አንድ ነገር አለ እና ያው አልፈርድበትም በኮቪማይ ነው። ግን ማንችስተር ደግሞ አይለቀው ምክንያቱም የማንቸስተር ዩናይትድ የአካዳሚ ተጫዋቾች ከማንቸስተር ዩናይትድ እየወጡ ምርጥ ሆነዋል። ስለዚህ ማንቸስተር ዩናይትድ ይሄኛው ኮቢ ማይኑ ነው እንዲያመልጠው አይፈልግም። ስኮት ማክቶሚኒን ሂድ ተመልከት፣ ናፖሊ ምርጥ እንቅስቃሴ ነው። ስኩዴቶ የስኩዴቶውን ክብር አሳክቷል። አላንድሮ ጋርናቸውን ሂድ ገና ነው፣ ቢሆንም ቼልሲ ላይ ጎል መጀመሪያ ጎሉን አስቆጥረዋል። የማንቸስተር ዩናይትድ የአካዳሚ ተጫዋች ነው። ማርኮስ ራሽፎርድን ተመልከተው። በእርግጥ በውሰት ነው ባርሴሎና ሄደው ግን በጣም አሪፍ እንቅስቃሴ እያሳየ ነው። ስለዚህ ማንቸስተር ዩናይትድ የእኔነት የሚሰማቸው የአካዳሚ ተጫዋቾቹ ናቸው እንጂ የተገዙ ግዢዎች አይደሉም። ስታመዛዝን አሁን የማንቸስተር ከስድስት ዓመቱ ጀምሮ በማንቸስተር ዩናይትድ አካዳሚ ያደገ ተጫዋች ከዚ አሁን ሀያ አራት ሀያ አምስት ሲሆን አብረ ነው በቃ ቤተሰብ ነው የምትሆነው። ግዢ ማለት አሁን እንደነ ኩኝ አይነት ግዢዎች ደግሞ ክሊኒካል ናቸው በጣም ማንቸስተርን ወደው። ሼሽኮ ማንቸስተርን ዩናይትድን ወዶ ነው የመጣው። ስለዚህ የአካዳሚ ተጫዋቾችን ማንቸስተር ዩናይትድ ማጣቱ ዋጋ እያስከፈለው ነው። አንደኛ ሪሴል ቫሊዩም የላቸው አሁን መጥተዋል አይደል? ኦልሬዲ የማንቸስተር ንብረት ናቸው። ሲሸጡ የሚያወጡት ገንዘብ ራሱ ጥቂት ነው እና ከሚያ ነው በተለይ በሳውዝ ጌት ስር እንደውም ፖል ስኮልስ እኮ በጣም ነው ያንቆለጳጰሰው በሳውዝ ጌት ስር የምራጭ ምራጭ ሆኖ በእንግሊዝ ብሔራዊ ቡድን ለሶስቱ ዋና በስቶች ላይ ሰራ የሆነ የእሱ መግባት ቀመሩን አሪፍ አደረገለት። ሳውዝ ጌት እና ስኮልስ እንዲሁም በቃ እኔ በዚህ እድሜ ነው ያለው እኔ በዚህ እድሜ እንደዚህ አይነት ተጫዋች አልነበርኩም ብሏል። እንግዲህ ስኮልስን ደግሞ እናቀዋል ምን አይነት ተጫዋች እንደነበር እና የሩበን አሞሪም ሲስተም የአዳፕቴሽን ችግር አለበት ራሱ ኮቢሚያ ነው ማለት ነው እኔ የብሬንትፎርዱ ጨዋታ ላይ ማንቸስተር ዩናይትድ ሶስት ለአንድ ሲሸነፍ ሶስተኛው ጎል እኮ ባለቀ ሰዓት የገቡ በማን ጥፋት ነው? በኮቢ ባያኖ ጥፋት ነው። እና እንደ ማንችስተር ስትመለከተው አሁን እኔ እንዲለቀው አልፈልግም። ማለት አሁን ሊሻሻል የሚችልባቸው ጊዜያት ሊኖሩ ይችላሉ። በውሰት ቢወጣ ኦኬ፣ ሚያስማማት በውሰት ከሆነ ግን፣ ዩናይትድ ላይ ደግሞ አሁን ተጫዋቾች ጉዳት የሚያስተናግዱ ከሆነ ኮቢ ባያኖን ልትጠቀም የምትችልበት እድል አለ። አፍሪካ ዋንጫ እነ ብሪያን ምቦሞ እና አማድ ዲያሎ ሲሄዱ እኮ የተጠባባቂ ወንበር ተጫዋቾቹ ቁጥርህም እኮ በዛኑ ልክ እየቀነሰ ነው የሚሄደው። አሁን ማያ ነው ቤንች ነው ለምን በቃ አሉ እሱ የሚያስቀሙት ተጫዋቾች ግን እነ ከቤስት ውስጥ ከቤስት አስራ አንድ ውስጥ ሁለት ተጫዋቾች አንድ ወር ለአፍሪካ ዋንጫ ሲሄዱ የቅያሪ ወንበርህ ኳሊቲ እየተመናመነ ነው የሚሄደው ካልገዛ በስተቀር ማለት ስለዚህ እኔ ከሚሚያ ነው እንዲወጣ አልፈልግም። የአካዳሚ ተጫዋቾች በማንችስተር ዩናይትድ ቤት ቢቆዩ ባይ ነኝ። የሆነ ነገር አለ። አሁን ባርሴሎና ላይ ላሜሲ ስትል አሁን አብረው ነው ያደጉት ደም ይሰጥ ብላል። አንተ እስከ መጨረሻው ጠበታ ድረስ እና እንደዚህ አይነት ተጫዋቾች ናቸው። አሁን ስኮት ማክቶሚኒኮ የሆነ ሳለ የማንቸስተር ዩናይትድ ከፍተኛ ጎል አስቆጣሪ ነበር። በጣም የሆን ተጫዋች ነው። ኳስ ባይችልም ግን ደም አለ። ማንቸስተራዊ አይነት ስሜት አለ። ትልቅ ክለብ እየተጫወተ እንደ ማሳያው ይጋደልልሃል እና የኮቢ ማይኖ ቆይታ እኔ እንዲቀጭ አልፈልግም። በማንቸስተር ዩናይትድ ቤት እንዲቆይ ነው የኔም እሳቤ። ማንቸስተር ዩናይትድም በደንብ ስለፈለጉት ነው አይወጣም ብለው በሩን የቆለፉበት እና ከዛ አኳያ ነው እና ያው የአካዳሚ ተጫዋች አካዳሚ ተጫዋች ነው ብዬ አስባለሁ። ከዛ አኳያ እኔም እንዲለቅ አልፈልግም። ሶፊ፣ አዎ እንግዲህ፣ ግን በእግር ኳስ ሕይወቱ ላይ ትንሽ የተጫዋቹ እድገት አደጋ ውስጥ የሚከት ነው የሚሆነው በማንቸስተር ዩናይትድ የሚቆይ ከሆነ በእድገቱ ላይ ከፍተኛ የሆነ ጫና ሊፈጥርበት ይችላል ተብሎ ይታመናል። እንግዲህ አብረን የምንመለከተ ነው የሚሆነው ማንቸስተር ዩናይትድ። ሌላው እንግዲህ ከዚህ በተጨማሪ ዛሬ ትልቅ ርዕሰ ጉዳይ የሆነው ሶስት ተጫዋቾች እንዲያስፈርሙ ለሩበን አሞሪም ፍቃድ ተሰጥቷቸዋል ከማንቸስተር ዩናይትድ ቦርድ። ሰሞኑ በነበረው ስብሰባ ላይ ባክ እናደርጋቸዋለን ወይም እንደግፋቸዋለን የሚል ስምምነት ላይ መደረሱና በጥር ዝውውር መስኮት ሶስት ተጫዋቾች እንዲፈርሙ ወይም እንዲያመጡ ተፈቅዶላቸዋል። እነዚህ ተጫዋቾች ዋነኛ ዓላማቸው በአፍሪካ ካፕ ኦፍ ኔሽን ወይም በአፍሪካ ዋንጫ በጥር ወር የሚከናወነው የአፍሪካ ዋንጫ ውድድር ላይ ሞሮኮ በምታስተናግደው የአፍሪካ ዋንጫ ውድድር ላይ ሶስት ተጫዋቾች ይሄዳሉ። ብራያን ቡሞ ከካሜሮን ብሔራዊ ቡድን ጋር፣ አማድ ዲያሎ ከኮትዲቫር ብሔራዊ ቡድን ጋር፣ ናስር ማዝራዊ ከአዘጋጇ ሞሮኮ ብሔራዊ ቡድን ጋር እነዚህ ተጫዋቾች በሚሄዱበት ሰዓት ላይ ምናልባት አንዳንዶቹ ቡድኖች በምድብ ጨዋታ ሊሰናበቱ ይችላሉ፣ ግን ጠንካራ ብሔራዊ ቡድኖች ናቸው፣ እስከ ዋንጫውም ሊሄዱ ይችላሉ። ሶስቱም ጠንካራ ብሔራዊ ቡድኖች ናቸው። ኮሲ ዲቫር የአፍሪካ ዋንጫ አሸናፊ ናት። ሞሮኮ ሞሮኮ ናት፣ የዓለም ዋንጫ ግማሽ ፍጻሜ በመግባት መጀመሪያ ታሪክ የጻፈች ሀገር ናት። የቅርብ ታሪካቸው ነው። እንደውም ካሜሮን ትንሽ ደከም ያለ ካሜሮን ደከም ያለ ነው፣ ግን ከዓለም ዋንጫው ጋር በተያያዘ በቀጣይ ሳምንት ከአንድ ሳምንት በኋላ በሚጀምረው የአሁኑ ሳምንት አልፎ የሚቀጥለው ሳምንት ክለቦች ከተጫወቱ በኋላ የብሔራዊ ቡድን ጨዋታዎች ይከናወናሉ። ካሜሮን ከነ ናይጄሪያ ዲያር ኮንጎ ከነ ጋቦን ጋር ተመድባ አራቱ ቡድኖች ፕሌይ ኦፍ ይጫወታሉ። ከዛ እንደገና ሄደ ደግሞ ፕሌይ ኦፍ ትጫወታለ። ግን ይሄኛው ፕሌይ ኦፍ ነው አደገኛ የአፍሪካ። ይኸኛውን ከጨረስ ከዛ ቀላል ነው የኦሽኒያ ምናምን ናችን ቡድኖች ነው ምታ በጣም የወረዱ ቡድኖች ናቸው፣ እና እዛ ደግሞ ሁለት ነው የሚያልፈው። እዛ ሶ ካሜሮን ምናልባት በንጽር ብዙ ላትረ ግን ሊራመዱ የማይራመዱ የመጀመሪያው ነገር ካምፕ ይገባሉ። ቱርናመንት ስለሆነ ከሁለት ሳምንት በፊት ሚኒመም ከአስር ቀን በፊት ካምፕ ይገባሉ ሚኒመም። ከዛ የየምድብ ጨዋታቸውን አርጎ ለመጨረስ በትንሹ አስር ቀን ይፈጃል። ሰው ሀያ ሀያ አምስት ቀን የሉም ከአፍሪካ ዋንጫ ውድድር ውጭ ማለት ነው። ከዚህ እንደው ለዋንጫ ባይደርሱ ብትል እንኳን ሚኒመም ጉዞአቸው ምናምን አርገ ሚኒመም በቃ ሀያ ቀን አንድ ተጫዋች የለም ሚኒመም ሚኒመም ነው። እና በዚህ ምክንያት ስትመለከተው ማንችስተር ዩናይትድ ደግሞ በርከት ያሉ ጨዋታዎች አሉት አንደኛ ፌስቲቭ ፔሪየድ ነው ዲሴምበር ላይ እንግሊዝ ላይ ይታወቃል የበአል ሰሞን ጨዋታዎችና መሰሉ ውድድሮች አሉ የበአል ሰሞን ጨዋታዎች ይደራረባሉ በየሶስት ቀኑ ነው የምትጫወቱ በየሶስት ቀን በየሶስት ቀን በየሶስት ቀን ነው የምትጫወቱ ደብዝህ የቡድን ደብዝህ ቀንሶ በጣም አስቸጋሪ ይሆንባቸዋል እና ቢያንስ በደረሱበት እንዲመጡ እንኳን በጥር ዝውውር መስኮት ጥር አንድ እንደተከፈተ ዝውሩ የተወሰኑ ተጫዋቾችን ለማምጣት ማንችስተር ዩናይትድ ፍቃድ ሰጥቷል። የሶስቱ ምትክ የሚሆኑ ተጫዋቾች ብሎ ና ያስባቸው ማንችስተር ዩናይትዶች ለሶስቱ ተጫዋቾች ምትክ የሚሆኑ ለአሁኑ ብቻ ሳይሆን እንደ ለቀጣይም የቡድኑ ደብዝ ጥልቀት ለማስፋት በተለይ አሁን እየሄደበት ካለው ሂደት አንጻር ማንችስተር ዩናይትድ ትንሽ የቡድኑ ጥልቀት ቢጨምርለት ይበልጥ ለቶፕ ፎር ለመወዳደር ትልቅ አስተዋጽኦ ይኖረዋል፣ ተብሎ ስለታመነ ያንን መሰረት ያደረጉ ዝውውሮች እንዲከናወኑ። ስፔሻሊ ታዳጊዎች እድሜያቸው በጣም ያለደ ግን ወጣት ተጫዋቾች እና ደግሞ የበቁ ወጣቱ ነው የበቁ ማለት መጫወት የሚችሉ በሊጉ መጥቶ፣ አንድ ዓመት ሁለት ዓመት ጠብቃቸው የምታጫወታቸው ሳይሆን አሁን የምታጫወታቸው፣ እንደገና ደግሞ ለወደፊቱም ቡድንን የሚገነብ ቡላ አይነት ተጫዋቾችን ይፈልጋሉ። ጥር ወር ጥር ወር በጣም አስቸጋሪ ነው ለክለቦች ተጫዋቾችን ለማዘዋወር። በጣም አስቸጋሪ ነው። እነ ቢርባቶቭ ምናምን የመሳሰሉ ዝውውሮችን መጥራት እንችላለን። ስማቸው በጣም ጥቂት ተጫዋቾች ናቸው። በጥሬ ዝውውር መስኮት መጥተው የተሳካላቸው ቶፕቴን ብናወጣ እናገኛቸዋለን። የሚታወቁ ናቸው እና ክረምት ላይ አሁን ብትል ዘዝራ ጨርሳቸውም ክረምት መጥተው በየክለባቸው የተሳካላቸው። ጥር ላይ ግን በአብዛኛው የመጡ ተጫዋቾች ወይ ለመጠገኛ ለማስተካከያ እንጂ ሜጀር ዝውውሮች አይከናወኑም። ትልቅ ዝውውሮች እና እሱ ምናልባት ማንቸስተር ዩናይትድን ችግር ሊፈጥርበት ይችላል እና ማንቸስተር ዩናይትድ ነማ እናስቧል? ቀጣዩ ጥያቄ ነው ይሄ ነው። አሁን ማንቸስተር ዩናይትድ ደጋፊዎች የሚጠብቁት አንደኛ ተከላካይ መስመር ላይ የባየርን ሙኒክን ተከላካይ አልፎንሶ ዴቪስን ነው ያሰቡት። ካናዳዊን ተከላካይ ጉዳት ባለፈው ዓመት በጣም አስቸግረው ነበረ በጉልበት ጉዳት ምክንያት አንድ አመት በላይም ርቆ ቆይቶ ነበር። ዩቲዩበር ሁሉ ነው ነበር ነሳ ላይ ላይፍ ስትሪመር ነው ነበር፣ ስራ ሲያጣ ማለት ነው ያው ድብርት እንዳይዘው ነው። በነገራችን ላይ በጣም ከባድ ነው ለእግር ኳስ ተጫዋች ጉዳት ሲያስተናግድ፣ በተለይ ረጅም ወራትን ሲቆይ በጣም ከባድ ነው። አንደኛ መንቀሳቀስ አችንም እንደፈለግ፣ ሁለተኛ መጀመሪያም የህይወት ስታይልህ የታጠረ ነው። ያው ጧት ትሬኒንግ ትሄዳለህ ኳስ ካለ ትጫወታለህ። ቤት ነው ምገባው መተህ ታርፋለህ። በቃ ማለት ይሄ ሰፊ ሶሻል ኢንተራክሽን የለም፣ እና ለድብርት ይጋረጣሉ። ብዙ ጊዜ ተጫዋቾች ጉዳት ሲያስተናግዱ፣ እና አልፎንሶ ዴቪስ የአንድ አጋጥሞ ይመስላል። ላይቭ ስትሪመር ሆኖ በጣም ሲሰራ ነበር የሆነ ሳለ እና አሁን አገግሟል ከጉዳቱ ግን ስቲል በቪንሰንት ኮምፓኒ ቡድን ውስጥ ቦታ የለውም። ቦታ ኤንጌጅድ ነው ተይዟል። ቦታ ይህን ቦታ መልሶ ለማገድ ደግሞ ጊዜ ይፈልጋል። በጣም አስቸጋሪ ነው። በእርግጥ አልፎንሶ ዴቪስ። ያን ያህል ትልቅ እድሜ ያለው ተጫዋች አይደለም፣ ግን ገና ነው። ቦታው ላይ ለመመለስ በጣም አስቸጋሪ ይመስላል፣ እዚህ ቦታ ላይ ለመመለስ እና እንደ ማንቸስተር ዩናይትድ አይነት ክፍት የስራ ቦታ ያለው ቡድን ክፍት ነው። ማንቸስተር ኑሳይር ማዝራዊ ሲወጣ ክፍት ይሆንለታል። መስመር እንቅስቃሴዎች ላይ መሳተፍ የሚችልበትን ድር መፍጠር ይችላል። መጫወት የመጫወት እድል ያገኛል። በነገራችን ላይ ትሬንት አሌክሳንደር አርኖልድንም ሲያመጡ ሪያል ማድሪዶች አንዱ አልፎንሶ ዴቪስ ነበረ። ሳቢያቸው ረጅም በረጅሙ አልፎንሶ ዴቪስን ለረጅም ጊዜ ሲከታተሉት ነበር። ሪያል ማድሪዶች ባለፈው ኮንትራቱን ሲያራዝምም እስከ 2030 ድረስ ሲያራዝም ሪያል ማድሪድ መቅረቱን ካወቀ በኋላ ነው ያራዘሙ። አልፎንሶ ዴቪስን ማንችስተር ዩናይትድ ለማግኘት ማለት እንግዲህ አስበው፣ የቡድኑን ጥልቀት እንዴት እንደሚጨምርላቸው ስፔሻሊ ተከላካይ መስመራቸውን በደንብ ሶሊድ ያደርግላቸዋል፣ ጠንካራ ያደርግላቸዋል። አንዱ አልፎንሶ ዴቪስ ነው። ሌላው እየታሰበ ያለው ተጫዋች ካላጋር ነው። ኮነር ካላጋር በአትሌቲኮ ማድሪድ አልተመቸው የሚወት ወደ እንግሊዝ መመለስ ይፈልጋል ካላጋር ወደፊትም ማስጠግተ ማጫወት ትችላለ በነም የሰማውንት በነም ቡሞ በነ አማዲ ያለው ቦታ በጣም ወደ መስመር እየወጣ ንትን ባይልም ግን ይጫወታል እዛ ቦታ ላይ እንደገና ደግሞ ስድስት ቁጥሩንም ስምንት ቁጥሩንም መጫወት ይችላል። በተለይ በብሩኖ ፈርናንዴዝ የሚፈጠረው አንዳንድ ክፍተቶችን ለማድረብ ጠቃሚ ተጫዋች ይሆናል። ና ሁለቱንም ታሳቢ ባረገ መንገድ ኮኖር ካላ ጋር ሌላኛው ተጫዋች አድርገው ይዘውታል። አትሌቲኮ ማድሪድ ቤት ውስጥ እንዲህ እንዲህ ነው አንዳንዴ ቋሚ 11 ያስገቡታል። ዲያጎ ሲሞን አንዳንዴ ጭራ ሲያጫወቱ አንዳንዴ ቀይሮ ያስገቡታል። ና ካላ ጋር በአትሌቲኮ ማድሪድ በተፈለገው መጠን ላቅ ልክ ተጽዕኖ እየፈጠረ አይደለም። ያ ያ ሌላኛውና ሶስተኛው ኢንድሪክ ነው። ይህንን የሚያገኙት ይመስላል። ምክንያቱም ሪያል ማድሪድ አንድም ደቂቃ አልተጫወተም በዘንድሮ ውድድር ዓመት ላይ ቀይሮ የገባባቸው አንዳንድ ጨዋታዎች አሉ። ያው ካፖች የካፕ ውድድሮች ከመቶ ስልሳ ቀን በላይ ኦፊሻል ማች ሳያደርግ ቆየ ተባለ ኤንድሪክ እኮ አዎ። እና ኦቨር ቤንች ነው ብዙ ጊዜ የሚሄዱ እንደ ቤንች ያመጡታል፣ ግን ኦቨር ቤንች በሉ አይጫወትም። እንደውም ቁጭ ሆነ የሚሄደው የማድሪድ እንኳ ስናስተላልፍ ባለፈው ያየናቸው ነበር። ፊቱ እራሱ እንዴት እንደሆነ እሱ ሮድሪጎ እንዲሁም ገባ፣ ግን እሱም ልክ አይደለም ያ ፌርላን ሜንዲ በቃ ቦታ የላችሁም ሞልሞስ ተብሏል እኮ እነዚህ ተጫዋቾችና ጥያቄ የሚያስነሳ ነው። እና ኢንድሪክ ልቀቁኝ ብሏል። በቃ ልቀቁኝ፣ ቢያንስ በውሰት ልቀቁኝ እና ራሴን ላሳይ ላሳይና ለብሔራዊ ቡድን መረጥ የሚል አቋም አለሁ። ስለዚህ ማንችስተር ዩናይትድ ምቡሞን ከማጣቱ ጋር ተያይዞ ኢንድሪክ በደንብ ይጠቅመዋል በደንብ ይጠቅመዋል። እና ሩበን አሞሪም ለረጅም ጊዜ ህንን ተጫዋች ሲከታተሉት ቆይተዋል። እምቡሞ ጎበዝ እኮ ነው። ማነው ኢንድሪክ ናው እንዴ? በጣም እንደሚያገባቸው ጎሎች ከሳጥን ውጭ የሚያገባው ጎል በጣም የሚገርም ልጅ ነው። ይሄ እድገቱን ጠብቆ እያደገ አይደለም እንጂ ላይ ካሁን ለምሳሌ አርዳ ጉለር እኮ እንደዚሁ ተምታቶበት ነበር። ካሉ ሲመጡ ጭራሽ ቁጭ አርገውት ነበር አርዳ ጉለር። እንዲሁም በክረምቱ እኮ ዳርስናል እና ሌሎች ክረቦች ጋር ስሙስ እያያዝ ነበር አርዳ ጉለር። ከዛ ግን ዣቤ አሎንሶ መጣና ፈልገዋሉ ለእኔ ያጫወት መንገድ የሚመች ተጫዋች ነው ብሎ አርዳ ጉለር ቀን ወጣለት። ኢንድሪክ ፀሐይ ግን አሁንም አልወጣችም እና ኢንድሪክ ወደ ማንችስተር ዩናይትድ ከመጣም ደግሞ ትልቅ ክለብ ላይ ነው መምጣት የሚፈልገው ራሱን ለማሳየት። ቦሎኛ ብትሄድ ወይም ራዮ ቫይካኖ ብትሄድ ላትታይ ትችላለ፣ ብትታይ እንኳን ያለበት ክለብ ነው ያደመቀው ትንሽ ከመሆኑ ጋር ተያይዞ ይባላል። ግን እንዲህ አይነት ክለቦች መጥተህ ራስን ማሳየት ከቻልክ ግን አንደኛ ለወደፊት ኬሪያርህ ራስን መግለጽ ትችላለ፣ ሁለተኛ ደግሞ ለዓለም ዋንጫውም ራስን ማሳየት ትችላለ። እና ኩኛ ደግሞ አለ፣ ብራዚል ላይ ነው ያላምደዋል። ካዝሜሮ አለ። በቀደም እኮ ጥምረታቸውን በደንብ አየነው እኮ ከነሱ እኮ ነው ታዲያ የካዝሜሮ አሲስት ካዝሜሮ ጎል የኩኛ ጎል ከአራቱ ጎሎች ሶስቱ ላይ የሁለቱ አስተዋጽኦ ነበረ እና ይሄ የሚያሳየው እንግዲህ ብራዚላዊ ወደዚህ የሚመጣበት አንደኛው ምክንያት ያው ብራዚላዊያን ስላሉት፣ ከባህል ጋር በተያያዘ ለሚመጡ ችግሮች ቋንቋ ጋር በተያያዘ በረን ቢያግዙታል ተብሎ ይጠብቃል። ጥሩ ምርጫዎች ናቸው አሉት። እንዴት ነው ማንቸስተር ዩናይትድ ናው እንዴ? በጣም በጣም ተመችቶኛል። ከዛ በተጨማሪ አንድ ታዳጊ ካሪም አል ቤጎቪች የሚባል የሳልዝበርግ የመስመር አጥቂም 18 ዓመቱን፣ እሱም በማንችስተር ዩናይትድ ራዳር ውስጥ ይገኛል። ያው ሶፊ ቅድምማ ስለ ማንችስተር እያወራን አንስቸዋለሁ። የማንችስተር ዩናይትድ የሰብስቲቱሽን ወይም የቅያሬ ወንበር ጥራት ኳሊቲ ከማንችስተር ጋር አብሮ መሄድ አይደለም፣ ከብራንዱ ጋር አብሮ መሄድ አይደለም። ማለት ልክ አሁን ያርሰናልን ቅያሬ ወንበር ስታየዋል ትጓጓለ፣ ደስ ይላለሁ። ትሮሳርድ አለ ማርቲን አለ ጉዳት ላይ ያሉትና ኦዲጋርድ ምናምን ሲመለሱ እኮ ጥርት ይላል እኮ በቃ ማለት በተቸገርክባቸው ጨዋታዎች ላይ ተቀየረው ገብተው ውጤት የሚያመጡ ውጤት የሚለውጡ የቅያሬ ወንበር ተጫዋቾች አሉት። አርስናል፣ ቼልሲ፣ ኢቨን ሊቨርፑል ሊቨርፑል ከሆን የአሰልጣኙ ችግር ነው ብዬ ነው ማሰቡ የአርኔ ስሎት ብዙም ኮንፈርተብል አይደሉም በሳቸው ከፌኖርድ ጋር ዋንጫ ሲያነሱ አስራ አራት ተጫዋች ነው የገዙት የመግዛት ችግር የለባቸውም እሳቸው እና አሁን ኢኪቲኬ ቤንች ሆኖ ኢዛክ ሲሰለፍ ትመለክተዋል። እነ ኬዛ አሉ። የማንችስተርን ግን የቅያሬ ወንበር ተጫዋቾች ጥራት ስትመለከተው ያን ያህል አይደለም ያን ያህል አይደለም። እንደውም ሚድዊክ ላይ የቻምፒዮንስ ሊግና የአውሮፓ ሊግ ጨዋታ ቢኖርበት ተጫዋቾቹም ይዝላሉ። ማለት አሁን በየሳምንቱ ነው የምትጫወተው፣ ፕሪሚየር ሊግ ነው የምትጫወተው። ሚድዊክ ላይ ፍሬንድሊ ማቾችን ታደርጋለ እና አሁን የማንችስተር ዩናይትድ የቅያሬ ወንበር ተጫዋቾች ለእኔ ይቀራቸዋል ገና ናቸው ብዬ ነው የማስበው። እና አሁን የጠራቸው ተጫዋቾች ቲም ውስጥ ሲመጡ ይበልጥ ስኳዱን ዴቭዙን ከፍ ያደርገዋል፣ ጥራቱን ከፍ ያደርገዋል። አስር ደቂቃ ሀያ ደቂቃ ወሃያ አምስት ደቂቃ የምትሰጠው ተጫዋች ነው ለምሳሌ ኤንድሪክ፣ ብቃቱን እያየ ደግሞ ቤስት ታደርገዋል። እና ውጤት ለዋጭ ሊሆኑ ይችላሉ። አሁን ይሄ በቃ የማንችስተር ዩናይትድ ደጋፊዎች ማይረሱት እኮ አለ እኮ ያን ሮኒ፣ ቤርባቶቭ፣ ቴቬዝ የዛ ሰዓት የነበረው አሁን ተቀያሪ ወንበር እኮ በጣም ጥራቱ ደስ ይላል። የሆነ ሰዓት ላይ ገብተው ያገቡባሃል። እነ ቤርባቶፍ ቴፌስ፣ ሮኒ፣ ሮናልዶ፣ ናኒ ቤስታ ታረጋቸው፣ እንዲህ የማንቸስተር የቀያሪ ወንበር ተጫዋቾች አቤት ያስብላ ነበርኩ። አሁን ግን ያ የለው ዩናይትድ ማድረግ አለበት እና አሁን አልፎንሶ ደቤት በጣም አሪፍ ተጫዋች ነው። ራሱ ኤንድሪክ በጣም አሪፍ ተጫዋች ነው። እንደውም እኔ ዳውት ያለኝ ካል አገር ላይ ብዙ ይሄን ያህል እና አዳም ዋርተንን ቢያመጣ ነው ደስ የሚለኝ። ማንቸስተር እንደዛ ነው ማሰብ አበጥር አይገኙ ከሚለው አንጻር በረኛም ያስፈልጓል። ባይ ዘ ዌይ ቁጥር አንድ በረኛ ያስፈልጓል ማንቸስተር ዩናይትድ። ምንም መካካድ አያስፈልግም። እንደ ማይክ ሜኛ ነኝ አይነት ወይም ደግሞ አሁን የአርሰናል የአርሰናልና የማንቸስተር ዩናይትድን የግብ ጠባቂ ጥራት ልክ ስትመለከተ፣ ዴቪድ ራያ ብራንድ ነው ማለት እንትን ነው በቃ። ይሄ ምን ትለዋለህ? በቃ አይነኬ ማይተካ ተጫዋች ዶናሩማ እንደዛው አሊሴን ቤከር እንደዛው እና በዛ ሌቨል ማንቸስተር ዩናይትድ፣ ሴኔ ላመንስ ጥሩ ተጫዋች ነው፣ ወጣት ነው፣ ገና ነው እና የሆነ ቃ ቁጥር አንድ በረኛ የምትለው ያስፈልጋል። አሁን ብሬንትፎርድ ላይ ማን ነው ብራይተን ላይ የተቆጠረባቸውን የማንቸስተር ዩናይትድ ጎል ስትመለከት ኢቭን ግብ ጠባቂ ላይ ኮ ጥያቄ እንደታነሳ ያደርጋል። ስላሸነፈ አራ ለሁለት ስላሸነፈ አልጮህም እንጂ ማንቸስተር ዩናይትድ ሁለት እኩል ሶስት እኩል ቢወጣ በብራይተኑ ጨዋታ የበረኛ ጉዳይ ትላል እና ከነአልታይ ባይንደር ይሻላል። ከአንድሬ ኦናና ይሻላል። ሴኔ ለመያዝ ግን፣ ዩናይትድ ደግሞ አሁን በእያንዳንዱ ዲፓርትመንት ላይ ጥራት ያለው ተጫዋቾች ያስፈልገዋል። እና ግብ ጠባቂ አንዱ። አሁን ኩኛ ኩኛ ነው፣ በቃ አይተናነስም። ከሌላም ክለብ ጋር እምቦሞ እምቦሞ ነው። እንትን አትል ኮምፓሪዝን ውስጥ ማትገባ መከሌ ነው፣ ከሌ ነው። ግን ጥራት ደግሞ ማንችስተር ላይ ትንሽ ግብ ጠባቂ ላይ ወረድ ብሎብኛል። ጥሩ ግብ ጠባቂ ነው፣ ቤልጂየም ይሄ ወጣት ነው ግን የሆነ እንደ ቲቦ ኮርቶ አይነት የሆነ ለዩናይትድ ዲዘርቭ የሚያደርግ ጠባቂ ያስፈልገዋል። ስቲል ላው ብያምናል። በጣም አሪፍ። በነገራችን ላይ ሩበን አሞሪም ከሞቶ ወደ ህይወት የመጡበት ወር ነው አለ። በብሬንትፎርድ ከተሸነፉ በኋላ፣ ከዛ በኋላ በተከታታይ ቢሸነፉ ያው የመሰናበት እድል ይኖራቸው ነበር። እና እንዴ ህይወት ደግሞ መስመር ስትይዝልህ ይበልጥ እየጣፈጠች ትሄዳለች። ለወሩ ምርጥ አሰልጣኝነት ሊታጩ ነው ሩበን አሞሪም ሶስት ጨዋታ ሶስት ድል ስምንት ጎል አስቆጥሮ ሶስት ጎል ተቆጥሮባቸዋል። አንድ ክሊንሽት ሶ የወሩ ምርጥ አሰልጣኝ ውስጥ ይካተታሉ። በኦክቶበር እንግዲህ የመጨረሻ ጨዋታቸው በዚህ ወር ኖቲንጋም ፎረስት ነው። ቅዳሜ እናወዳል ኖቲንጋም ፎረስት ጋር አላቸው። ነው ቀኑ ያልቃል። ቀኑ ዛሬ ስንት ነው? ዛሬ የ የሀያ ስምንት ነው። ሶ ሀያ ስምንት ከሆነ ሀያ ዘጠኝ ሰላሳ ስለዚህ ኖቨምበር ስለምንገባ በዚሁ ነው የሚዳኙት፣ በዚሁ ነው የሚዳኙት። ያ ማለት የወር ምርጥ አሰልጣኝ ውስጥ ኦልሞስት ገብተዋል ማለት ይቻላል። ዝርዝር ውስጥ እንዲህም ማሸነፍም አለባቸው። አንዱ ራዮላ ካላሸነፈ የምሰጠው የሚሰጠው አርቴታም አለ። ግን አርቴታ ነው ከባድ ነው። ክሊንሽት ነው አርቴታ ክሊንሽት ነው አለ። እንትን ነው ማለት አርቴታ እኮ ሆነ ይስማማለሁ ማለት ጥሩ ጎበዝ አሰልጣኝ ነው። ግን ይሄ በቃ አንድ ለባዶ አንድ ለባዶ በዛ እንድረባሉ በዛ፣ የራሳቸው እንግዲህ የሚገመገሙበት ነገሮች ናቸው። ዝሮ ዝሮ ግን ኢቨን መታጨት ራሱ ቢያሸንፉ ደግሞ ሌላ ነገር ነው። ልክ መታጨቱ በራሱ ትልቅ ነገር ይመስላል። እና ሩበን አሞሪም ከአምስቱ እጩዎች ውስጥ አንዱ እንደሚሆኑ እየተነገረ ነው ያለው ይህን ለመጨመሪያ